ሶስት ድንጋይ ይዞ ነበር ቂጡን ሲጠርግ የነበረው ንጽህናውን ሲጠብቅ የነበረው። ኢብን አቡ ሁረይራ የሚባለው ሰሃባው ሊጸዳዳ ወይም ደግሞ ሊጸዳዳ እየሄደ ድንጋይና ውሃ ይዞ እየተከተለው ሙሐመድ ከድንጋዩ ከውሃው ይልቅ ድንጋዩን ስጠኝ ብሎ ድንጋዩን እንደተጠቀመ ማስረጃ ማውጣት ማሳየት እንችላለን። ስለዚህ የሙሐመድ ቤስት መጸዳጃ ወይም ደግሞ በጣም በጥሩ ሁኔታ የሚጸዳዳበት ምንድን ነበር? በድንጋይ ነበር የሚጸዳዳው ማለት ነው። ውሃ አይወድም። ተቃራኒ አታውራ እንጂ ክርስቲያን እንደዛ አይደለም የሚለው ሐዲሱ እንደዛ አይደለም እንዴ ነው የሚለው የወሌ ረሱል፣ ዐለይሂ ሰላቱ ወሰላም በሶስት ነገር እንደምንጸዳዳ ነግሮናል። ከሶስቱ አንደኛው ድንጋይ ነው። ውሃ ካጣህ የሚለው ነው። ውሃ ለረሱል ዐለይሂ ሰላቱ ወሰላም ለማሳየት በድንጋይ ይቻላል ለማለት ነው እንጂ ማስረጃው ነው። ድንጋይ ሻላ ውሃ ካጣ እንደሚል ማስረጃው ነው። ቶሎ ከፈረ አይልማ አይልም ማይለው ለምን ትላለህ? ለአፍንጫቹ ሶስት ጊዜ ውሃ ጨምሩ፣ ለቂጣቹ ሶስት ድንጋይ ተጠቀሙ ነው ያለው። አዲሱን እንደዚያ ነው። ውሃ ነው ብለሃል። ክፈት፣ እኔም ከፍታለሁ አንተም ትከፍታለህ አንተ ለወራ ክፈት ይወል ረሱል ዐለይሂ ሰላቱ ወሰላም በሶስት ነገር እንደሚጸዳዳ ነገሩን ከነገሩን በኋላ በፈረስ በሸናው ነገር እንዳት እንዳታረጉ በአጥንት እንዳታደረጉ ብሎ ረሱል ዐለይሂ ሰላቱ ሰላም መጨረሻ ላይ በድንጋ በሶስት ድንጋይ እሺ። በአጥንት ማታደርጉ ለምንድን ነው? በአጥንት ለማታደርጉ ለምን እንደሆነ ሽንት አጥንት የሸይጣንና የጂኒ ምግብ ስለሆነ የወንድሞቻችሁ ምግብ ስለሆነ ነው ብለዋል። ረሱ ላይ ስላት ሰላም አዎ። ስለዚህ አጋንንቶች የሚመገቡት የወንድማችሁ ምግብ አጋንንት ወንድሞቻችሁ ስለሆነ እንዳታቆሽሹባቸው ነው። በስማት ጸላዱ አይ የጂኖች ምግብ ነውና እንዳት እንዳትሰለዱባቸው አሉ። ምንም ቅሪታ የለው አዲሱ ትክክል ነው። ያ ትክክል። ስለዚህ በወንድሞቻችሁ መካከል ጣልቃን ገባም እንዳታቆሽሹባቸው ሰምታችኋል፣ ወገን በአጥንት ቂጣችሁን እንዳጠር። በአጥንት ቂጥ የሚጠርጋለ አጥንት እንዴት ነው? ቂጥ እና ብልት በአጥንት፣ ቢጠረገው፣ አጋንንት ወንድሞቻችሁ ነው የሚመገቡት፣ ነው እንዳታቆሹባቸው። ስለዚህ ተጠንቀቁ። ኤንዌስ ወደ መቃብሩ እንመለስና መረጃውን አታመጣውም አይደል? ነገርኩህ፣ ምን መረጃ ያስፈልጋል? ቀጥታ ሄደን ይሄንን ነው። ይሄ ሌላ ነገር የለም ያ ቶፒካችን አይደለም። ኤንስ እንደዛ አይደለም የሚለው ቶፒካችን ስላልሆነ ለጊዜ